መጣች እኔ ይሄንን ማወቅ የለብኝም ነገርኩሽ፣ አይደለም እንዴ በቃ ትንሽ ቀን ትቆያለች፣ ከዛ በኋላ ትወጣለሽ ያለች። ለምን መጣች? ለምን ትወጣለች? ቆይ እኔ ለቤቴ ለልጆቼ ማሰቤስ ለምንድነ የሚያስቆጥር? ከመጥራቴ በፊት ግባና ውሰድልኝ አንተ ራስ። ገብታ አንጠልጥላ አታስወጣት እንዴ? እሱን ምን አስጠበቀ? አሳልፊኝ ባቢ። ኪሱስ ጌጣጌጦችን ለምን አባዬ? ይሁንሽ። መስማማት አለበት ካለበለዚያ ውሃ ሳታስበው የተናገረችው ነገር ታምራትን እየሰራ ይገኛል። ይህም ነገር ምንድን ነው? ዳጣን ከገባችበት ጉድጓድ አውጥቶ አሁን ላይ አባቷ እሷን እንዲረዷትና ከእሷ ጎን እንዲቆሙ አድርጓታል። ይሄም ምንድን ነው? የውሃ መናገር ነው። ውሃ ባትናገር ኑሮ ይሄ ሁሉ ጉድ አይወጣም ነበረ። ሰላም ቤተሰብ ያላችሁበት የምድር ዳቻ፣ ሰላማችሁ በዘት ይበለልን። እና ዳጣ ድራማን ይዘንላችሁ ቀርበናል። ታዲያ እናንተም ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትተና እጠይቃለሁ ማለት ነው። ዛሬ አዳዲስ ነገር ነገሮች ተፈጥረዋል ማለት ነው። አሁን ከመቼ በኋላ አዳዲስ ነገሮች ተፈጥረዋል። ከዚህ ድራማ ምን ታዘባችሁ? ምንስ ተመለከታችሁ? ደራሲውስ ይህን ድራማ ወደ ቀጣይነት ወደ ትልቅ ክፍሎች እንዲደርስ እና በየጊዜው አዳዲስ ፈጠራዎችን እየፈጠረ የክፍሎቹን ሰፋ ለማድረግ ምን የሚያደርግ ይመስላችኋል? አሁን እኔም በጉጉት እንደናንተ እየጠበቅኩኝ ነው ያለሁት። ስለዚህ ይህንን ነገር ይህንን የደረሰው ይህን ድራማ ድርሰቱን የደረሰው ሰው ይመስለኛል፣ የዳጣ እውነት እንዳይወጣ ወደ ኋላ የሚጎትተው ይመስለኛል። ምክንያቱም ወደ ኋላ ካልጎተተው ድራማው ርዝመት አይኖረውም፣ በአጭር ሊቀር ነው ማለት ነው። ስለዚህ በአጭር ከመቅረቱ ምን ያደርጉታል? አሁን ላይ እዛ ቦርሳ ውስጥ ይመስለኛል፣ የኔ ግምት ከቦርሳው ውስጥ ያ ውድ ጌጣጌጥ ላይገኝ ይችላል። ለምን ካላችሁኝ አበጌለሽ እዛ ጋር ልታሸሸ ትችላለች። ወይም ደግሞ እናቷ ከአበጌለሽ ቦርሳ ድንገት ስታገኘው ያንን የአበጌለሽ እንደሆነ ሲታወቅ ለአበጌለሽ ሌላ ትልቅ ችግር እንደሚፈጥርባት እናትየዋ ስታቅ ወርቁን አንስታ ጌጣጌጡን አንስታ ከአበጌለሽ ጎን ምትቆም ይመስለኛል። የዳጣ ፈተናዎች ከፊት ለፊት እጅግ እየበዙ እየተጋረጡ የሚሄዱ ይመስለኛል። ምክንያቱም ዳጣ ፈተናዎቹ ካልበዙባት እውነታው ከወጣ ቶሎ በአንዴው ቶሎ እውነታው ከወጣ ድራማው በአጭሩ ይቋጫል ማለት ነው። ስለዚህ የድራማ ድርሰት ደግሞ እንዲህ በአጭሩ የሚቋጭም አይደለም። ክፍሎቹ እየበዙና ወደፊት እየተጓዙ እንዲሄዱ ሲባል ነገሮቹን ውስብስብ እያደረጉ ወደፊት ያስጉዙታል ይመስለኛል። እንደዛ አቶ ደረጀም እንግዲህ ዳጣን ወይም ደግሞ ለፖሊስ አሳልፈው ይሰጡና የዳጣ እውነት እየዘገየ ቀስ ብሎ ወደፊት የሚወጣም ይመስለኛል። ውሃ እንግዲህ እውነታውን ብታወጣም ነገር ግን ተሳስቼ ነው በትክክል አላየውም እንድትል እንድታደርጋ ትችላለች እናትየዋ ማለት ነው ምክንያቱም እንደተመለከታችሁት ለአበጌለሽ ልዩ ፍቅር አላት አበጌለሽ በጣም ተወዳታለችና ለአበጌለሽ ልዩ ፍቅር ካላት የተነሳ ውሀን ምታሳምናት ሁሉ ነው የሚመስለኝ እና ሰላም ደግሞ እዚህ ጋር ልጇን የእሷ እንደሆነች ለማወቅ በምታደርግበት ለመቀረት ወይም ከአብጌለሽ ጋር የሆነ ነገር ሲያወሩ እውነታውን ልታወጣ ስትል የምትደርስበት ይመስለኛል። አቶ ደረጀም የእሷን እውነት አለመደበቅ ሲል የጓደኛ ልጅ ናት ብሎ ተናግሯል ማለት ነው። የጓደኛ ልጅ ናት ብሎ ተናግሯል። ያ ጓደኛው ማን ነው? ጓደኛህስ ማን ነው? ይንገረኝ፣ ደውልልኝ፣ ላግኘው መባሉ የማይቀር ነው። ስለዚህ ያ ጓደኛው ደግሞ ሲጠየቅ የእኔ አይደለችም ካለ ሌላ ሰፋ ያለ ድርሰቱን እያሰፋ የሚሄድ ወደፊት ይሄ ድራማ አጓጊነቱ እየቀጠለ እንዲሄድ የሚያደርገው ሌላ አዲስ ነገር መፈጠሩ የማይቀር ነው፣ ከኔ ምልከታ አንጻር ማለት ነው። ዳጣ ደግሞ እንግዲህ ናታን እንደሚፈልጋትና እሷን እየቀረባት እንደመጣ ሁላችንም ተመልክተናል። ታዲያ ይህንን የተመለከተችው ሰላም ከእሱ እንድትርቅና አበጌለሽ በጣም ኃይለኛ ሴት በሱ ምንም ድርድር እንደማታቅም ነግራታለች። ስለዚህ ዳጣ ደግሞ ናታንን እየራቀችው በምትሄድ ሰዓት ናታን ምን አይነት ህይወት ውስጥ ይገባ ይሆን? ምን አይነት ከዛ ቤት ይወጣ ይሆን ወይንስ የዳጣ እውነት እንዲታወቅ ከዳወጣ ጎን ይሆን ይሆን? አበጌለሽ ሆን ብላ እሱ እንዲርቃት ስለፈለገች ብቻ ጸባይዋን እየቃየረች የእሷ ልብስም ከኔ ጋር ለምንድ ነው የሚታጠበው ለምንድ ነው የሚሆነው እያለች ለሰላም መጥፎ ገጿን አሳይታታለች ሰላም ደግሞ ይሄን መጥፎ ገጿን ስለምታውቀው በፍራቻ ተውጣለች ታዲያ በፍራቻ ከመዋጣው የተነሳ ለዳጣ ያላት ፍቅር ለየት ያለ የእናትነት ፍቅር ነበር ና ከሱ እንድትርቅ አድርጋ እየመከረቻት ነበረ ታዲያ እናታን እንግዲህ ዳጣ ከራቀችው ስሜቱ ይጎዳ ይሁን ወይንስ እንዴት ብሎ ይቀጥል ይሁን። አበጌለሽንስ ሳይወድ በግዱ ተገዶ ይፈልጋት ይሆን? ሊዶሯቸውም እያሰቡ ነው። መዳር መጋባትም አለባቸው ብላ እናትየዋል አባት እየተናገረች ነው። አባት ደግሞ የነሱ ፈቃድ መጠየቅ አለበት እያለ ነው፤ ይመስለኛል ግን አሁን ሳስበው ለዳጣ ሲል ናታን አበጌለሽን ያንን ገንዘቡን እኔ ነኝ የወሰድኩት እኔ ነኝ ጥፎት ብለሽ ከተናገርሽ እኔ ያንቺ እሆናለሁ ብሎም ሌላት ይችላል። አይታወቅም። እንደዛ ብሎ ራሱን መሥዋዕት አድርጎ ለፍቅር ሲል ዋጋ የሚከፍል ይመስለኛል። የእናንተ ምልከታስ ምንድን ነው? እስኪ ኮሜንት ላይ አስቀምጡልኝ። እኔ ውስብስብስብስብ ብሎብኛል። ምክንያቱም ድራማው ረዘም እንዲል እውነታው እንደማይወጣ ነው የሚታየኝ። እውነታው ከወጣ ድራማው ያጥራል፣ በአጭሩ ይቋጫል። ስለዚህ ለማርዘም ሲባል ደግሞ የዳጣን እውነት እየተጎተተ እንደሚመጣ ነው የሚታየኝ። እንደገና ደግሞ ናታንም ደግሞ ለእሷ ሲል ዋጋ እንደሚከፍል ከፊት ለፊት እያየሁት ነው ያለሁት። ትናንትና የሰው ፍቅር ናፍቋት የነበረችው ዳጣ ዛሬ ደግሞ ለእሷ ዋጋ የሚከፍል ሰው መኖሩን እንድትመለከት ሳያደርጋት አይቀርም። አባትስ ለልጁ ያለው ፍቅር ቃሉ ቃል የገባላትን ይፈጽምላት ይሆን? እስኪ እስከ ወዲያኛው አብሯ እስከ ጉኗ የቆም ይሆን ወይ? ሳሳልፎ ለፖሊስ ሰጣት ይሆን? ሰላም እውነታ ወጥቶ የእሷ ልጅ እንደሆነች አውቃ አቅፋ በጉያዋ አድርጋ አብራት ትኖር ይሆን ወይንስ ወደ እስር ቤት ስትወርድ እያየቻት በሀዘን ጥዋት ይሆን? ብቻ ግን ማለት ነው፣ እጅግ ልብ አንጠልጣይና አጓጊ እየሆነ መጥቷል። ታዲያ እኛም እየጠበቅን ያለ ነው። እንግዲህ ነገ በማለዳ በትኩሱ ማለት ነው ሲንደተለቀቀ ይዤ የላችሁ ወደ እናንተ የሚቀርብ ይሆናል። ታዲያ እናንተም ደግሞ ቻናሌን ሰብስክራይ እያደረጋችሁ ከጎኔ እንደሆናችሁ ብታሳዩኝ ለእናንተ እጅግ በጣም ቀላል ነው፣ ለእኔ ደግሞ እጅግ በጣም አስፈላጊ ነውና ሰላማችሁን ብዝት ያደርግልኝ እላለሁ።